በስማሃብ ወወልድ ወመንፈስ ቅዱስ አዶ አምላክ። ሰላም ውድ የማርያም ልጆች ሚዲያ ዩቲብ ቻናል ቤተሰቦች፣ እንኳን ደሳላች እንኳን ደስ ሁላችንም ሀምሳ ሺህ ቤተሰብ ደርስናል። ከዚህ በለጠ እንድንበዛና መንፈሳዊ አገልግሎታችን እንዲጠናቀር ሁላችሁም ይህንን ቪዲዮ ላይክ ኮፒሊንግ ሼር እያደረጋችሁ እንድትጀምሩ በእግዚአብሔር እንጠይቃለን። እንግዲህ በሰሞኑ በትናንትና ሁለት በእመቤታችን አመታዊ ክብረ በዓል በሸንኮራ ምንጃር በአረርቲ ቅድስት ማርያም ቤተክርስቲያን በተሰበሰቡ ኦርቶዶክሳውያን ምእመናን ላይ የሆነውን ነገር አይታችኋል። እንግዲህ ዛሬ ስርዓተ ቀብራቸው ተፈጽሟል። የሰሜን ሸዋ ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ በተገኙበት ነው ስርዓተ ቀብራቸው የተፈጸመው። ቪዲዮዎቹን የማሳያቸው ይሆናል። እንግዲህ ይህ ጉዳይ እንዴት ተከሰተ የሚለውን ነገር የተወሰኑ ቪዲዮዎችን እያሳያችሁ አብረን እንቆያለን ሁላችሁም ነፍሲ ማር እያላችሁ ምዕመናን በሚያጽናኑ ቃላቶች ኮመንት እንድታደርጉ በእግዚአብሔር ስም ጠይቃለ። ቪዲዮ ናይ እንመለሱ። ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። ይሄው እንግዲህ ቢያንስ ቁመቱ ከመቶ ሜትር ያላነሰ ቁመት ላይ ነው። ሙሉ የተፈጠፈጡት ማለት ነው። ስላር ነው የተሰራ ያለበት ሰዓት ላይ ነበር። ይህን ለመጎኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ ይህ እዚህ ውስጥ የነበረው እንጨት ነው አናታቸው ላይ ፈረሰው። ብዙዎችን በአይናችን እያየን እንኳን ያላደንባቸው አጋጣሚ ነበር ተመልከቱት ይህ ሁሉ እንጨት እስከሚወጣ በእነሱ ላይ ነበር የነበረው ቁመቱን ተመልከቱት እስኪ እንግዲህ ቪዲዮዎቹን እንደተመለከታችሁት ዋናው እንግዲህ በአረርቲ ቅድስት ማርያም ቤተክርስቲያን ይህ የሆነበት ምክንያት ዋነኛው ምክንያት የስዕል ስራው እየተሰራ ለዛ ለስዕል ስራው የተደበረቡ እንጨቶች ናቸው። እዛ ላይ ኦርቶዶክሳውያን ጉብኝት ለማድረግ በጣም በብዙ ሆነው የስዕል ስራውን የፊኒሽንግ ስራውን እየጎበኙ እያሉ ነው እንግዲህ ተደርምሶ አደጋው የደረሰው። ይሄ በጣም በጣም በጣም ትልቅ ስህተት ነው፣ ምክንያቱም አንደኛ በጣም ብዙ ጊዜ ሆኖታል፣ እንጨቱ በስብሷል፣ እንጨቱ ደክሟል። ሰው በዛ ምክንያት ነው እንግዲህ ይህ የሆነው። ለማንኛውም በእውነት በጣም በጣም ልብ የሚነካና የሚያሳዝን ነገር ነው። ብዙ አብያተ ክርስቲያናት እንደዚህ ያለ ነገር እንዳይደርስባቸው ጥንቃቄ ማድረግ አለባቸው። ይሄ ሴፍቲ ፈርስት የሚባል ነገር አለ። በሲቪልም በሜካኒካል ወርክም እንደዚህ አይነት ጥንቃቄዎችን ለመጀመሪያ ለህብረተሰቡ ሴፍቲ ነው፣ ደህንነት ጥንቃቄ መደረግ ነበረበት። እንግዲህ ወደ አርባ ሰዎች ናቸው የሞቱት። አርባ ሰዎች አርፈዋል ህይወታቸው። ብዙ ሰዎች ቆስለዋል አካል ጉዳተኛ ሆነዋል። የቀብር ስነስርዓታቸው ዛሬ ተፈጽመዋል። እስኪ አይተን መደሳ

በጣም በሀዘን ውስጡ ነው። በዛ አካባቢ ያሉ ኦርቶዶክሳውያን በዛችው በአረርቲ ቅድስት ማርያም ቤተክርስቲያን ምእመን ለምእመናን ስርዓተ ቀብራቸው ተፈጽመዋል። በዝማሬ በምስጋና ነው። ምክንያቱም እነዚህ ሰዎች ወንጀል ሲሰሩ ወይም ደግሞ ሌላ ህገወጥ ተግባር ሲፈጽሙ አይደለም የሞቱት። የእናታችንን የመቤታቸው ለኔት አምላክ ህንፃ ቤት መቅደስ ሊመለከቱ ህንፃው የደረሰበት ሁኔታ ሊያዩ ድንገት የምናይ ሰዎች ያችን ቤተክርስቲያን ያሰሩ በገንዘብ በሙያ የደገፉና የአርቲ ቅድስት ማርያም ቤተክርስቲያንን ፍፃሜዋን የሚናፍቁ እንግዲህ አርቲ ቅድስት ማርያም የሚገርማችሁ በአስራት በኩራት ብቻ የምትሰራ ምንም አይነት ልመና የማይደረግባት ምእመናን እጅግ በጣም ሰፊ የሆነ በምስራቅ አፍሪካ ደረጃ ነጦ ኢቭን በኢትዮጵያ ደረጃ ትልቅ ቤተክርስቲያን ነው እየሰሩ ያሉት። የአረርቲ ኦርቶዶክሳዊ ምእመናን ወደ ምንጃር ሸንኮራ ስንሄድ ሲለምኑ ሲያስተባብሩ እናገኛቸዋለን። እንግዲህ በስርዓተ ቀብሩ ላይ ብፁዕ አባታችን አቡነ ቀለምንጦስ ተገኝተው መልእክት አስተላልፏል። በጣም ብዙ ሊቃነ ጳጳሳት ብፁ አቡነ ሳይሮስ እንዲሁም ብፁ ወቅዱስ አቡነ ማቲያስ ፓትሪያርካችንን የያዘን መግለጫ አቅርበዋል። እስኪ የብፁ አባታችን መልእክት ስሙት እና እንመለሳለን ወይ ፓትሪያርክ እናንደ ደግሞ ታ ቅዱስ መት መታችው የተወደዳችው ከዚሁ አካባቢ ባላት

አገኝተው አጽናንተዋቸዋል። ለሞቱት ነፍስ ማደለን የሐዘናቸውን የሀዘን መጨረሻ ያድርግልን። ለመላ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም እንመኛለን በዚህ አጋጣሚ መጽናናትን እንመኛለን። ይህ የማርያም ልጆች በመላው ዓለም ያሉ ኦርቶዶክሳውያን የሚሰበሰቡበት ሚዲያ ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉ። ከዚህ መጨረሻ ላይ ደግሞ በጎ ስራ እንድትሰሩ ለበጎ ነገር እንድተባበሩ ያስቀምጥላችሁ ቪዲዮ አለ ያንን አይታችሁ በደብረ ዘይት በጎርፍ አደጋ ለተጎዳችሁ ለእናታችን ለቅድስት ለታ ቤተክርስቲያን የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ እንገልጻለን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ረድኤት በረከት አይለያቸው፣ አይለያን። እግዚአብሔር ባረካችሁ። በእግዚአብሔር ስም በድንግል ስራቸው በአካቱ ልጆቻችን በአካሽን ቢሉ አታሳልፉብን እባካችሁ ስለ ድንግል ማርያም ብላችሁ ስለ ልደታ ማርያም ብላችሁ ማናችሁም ይህንን ቪዲዮ አሳልፉብን። ኮመንት ላይ እየገባችሁ ማርያም፣ ማርያም፣ ማርያም ብላችሁ ጻፉልን። እባካችሁ ስለ ድንግል ማርያም፣ እባካችሁ ልጆቻችሁን ነው፣ እንደምታዩት ነው። ቤተ ክርስቲያኒቷ በጣም ከባድ አደጋ ላይ ነው ያለችው። ተደርምሷል፣ አፈሩ፣ ሁሉ ነገር መሰረቱ እንደምታዩ ተሸርሽሮ ቤተ ክርስቲያኗ ራሱ የመኖሯ ነገር ተስፋ የሚያስቆርጥ ነውና የቤተ ክርስቲያኗ አካውንት ከስር ታገኙታላችሁ። በእሱ የተሻላችሁ እንደ የአቅማችሁ መርዳት ትቻላችሁ። ስለ ድንግል ማርያም እንላችኋለን። እንደምታዩት እንግዲህ ከላይ ጉልላቱን ፈርሶብናል። የአቅማችሁ እንድትረዱን በእግዚአብሔር ስም በድንግል ማርያም ስም እንጠይቃችኋለን። የገዳሙን አካውንት ከስር ታገኛላችሁ። ስለ ድንግል ማርያም ብላችሁ አትለፉብን።